የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች ሰዎች እንደምናላችሁ የዕለቱ ዜና ስርጭታችን ነው ጀምሯል። አዳዲስና ወቅታዊ መረጃዎች ይዘናል፣ አብራችሁን ትቆዩ ጋብዣለሁ። በቅድሚያም አርስ ዜናዎችን ልንገራችሁ። የምንድነውም ሆነ የምንጎዳው እንደ ሕዝብ በመሆኑ መገፋፋት አቁመን በጋራ እንቁም ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጠና ወታደር አዛዥ ሻለቃ ዝናቡ ልንገረው ጥሪ አቀረቡ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ታውቋል። በክልሉ የብልጽግና አገዛዝን ምክትል ሰመስራር የሆኑት አብዱሴን በበኩላቸው ድርድርን በተመለከተ ዛሬም ሲናገሩ ተደምጠዋል። በዚህ ላይ ዝርዝር አዘጋጅተናል። የብልጽግናው ጠቅላይ ሚኒስትር ዐብይ አህመድ ጦርነት እንዲቆም በተጠራ ዝግጅት ላይ እንዲገኙ ጥሪ ተደረገላቸው። የእሳቸውን ጦረኛ አካሄድ የሚቃወመውና በኢትዮጵያ ጦርነት ይቆም ግፋ፣ አገዛዝ ያብቃም፣ ሰላም ይምጣ በሚል ለሚካሄደው ይትይንት ህዝብ ተገኝተው አቋማቸው እንዲያሳውቁ ነው ለጠቅላይ ሚኒስትሩ ጥሪ የቀረበላቸው። እንዴት የሚለውን በዝርዝር እንመለከታለን። የእናቶ ጌታቸው ረዳ በአንድ ወር ከአጋማሽ ውስጥ በትግራይ መስራች ጉባኤ አካሄዳለሁ አለም። ጋዜጣዊ መግለጫውን ከፓርቲው መስራቾች አንዱ ናቸው የተባሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በነበሩት በአቶ ጌታቸው ረዳ ይሰጣል ተብሎ ቢጠበቅም ባጋጠማቸው የጤና እክል ምክንያት በመግለጫው ላይ ሳይገኙ ቀሩ መባሉት ሰምቷል። በዚህ ጉዳይ ላይም ዝርዝር ይዘናል። ኢትዮጵያዊ ጋዜጠኛ በጅጅጋ ባልጻፈው ጽሑፍ ላይ ተከሶ ሁለት ዓመት እስር የተፈረደበት ሲሆን ይህ ጉዳይ አነጋጋሪ ሆኗል። ይህና ሞት እንጂ ፍትሕ የለም በማለት ህዝቡን አነሳስተዋል ተብሎ ተከሶ የነበረ የተባለው ጋዜጠኛ በብልጽግና የጸጥታ ኃይሎች ተደብድቦ የተገደለውን ወጣት በተመለከተ ዜና መስራቱ ለእስሩና ና ለፍርዱ ዋና ምክንያት ነው ተብሎ ቀርቧል። በዝርዝር እንመለከታለን። ተመልካቾቻችን ይህና ሌሎችን ጉዳዮች በዝርዝር እነግራቸዋለሁ። አብራችሁ ይቆዩ። የምን ሆነ የምንድነው እንደ ህዝብ በመሆኑ መገፋፋት አቁመን በጋራ እንቁም ሲሉ የአማራ ፋኑ ቢሮዊ ኃይል ማከላዊ ኮማንድ አባል ና የጎጃም ቀጥለ ወታደር ያዛሻ አለቃ ጥሪ ያቀረቡ። በአማራ ክልል የተለያዩ አካባቢዎች ዛሬም በአገዛዝ ጦርና ፋኑ ያለች መካከል የሚደረገው ውጊ ቀጥሏል። በክልሉ የብልጽግና አገዛዝ ምክትር ሰመስተዳድር አብዱ ሁሴን በበኩላቸው ዛሬም ሀስተኛ የርድር ሀሳብን በተመለከተ ሲናገሩ ተደምጠዋል። በሸዋ ቀጠና ምንጃርና ብረት ከአፋር አቅጣጫ የተንቀሳቀሰ አገዛዙ ኃይል ተኩስ መክፈትን ተከትሎ ከፋኖ ጋር ከባድ ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦርና ያስታወቀው። በምንጃርና ቡልጋ ቀጠና ሰሞኑን ለተከታታይ ቀናት በተለያዩ አካባቢዎች ተከፍተው ውጊያ መቀጠሉ የሚናገሩት የመረጃ ምንጫዎች በአሳግርድ በረት ሀገረ ማርያም ና አረርቲ አካባቢ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበባቸው ውጊያዎች ተደርገዋል ብለዋል። በተያያዘም በዚሁ በሸዋ ቀጠና መንዝና ግሼራቢ ከተማ በሚገኘው የአገዛዙ ጦር ላይ የፋኖ ኃይሎች ውጊያ ከፍተው በርካታ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር አስታውቋል። በዚህ ውጊያም ሁለት የሸዋ ቀጠናና አንድ የወሎ ቀጠና የአፋባ ክፍለ ጦር በጥምረት የተሳተፉበት እንደነበረ ነው አፋባ ያስታወቀው። መንዝ ግሸ ከተማ አካባቢ ውጊያ ላይ ለነበረው ጦር አገዛዙ ተጨማሪ ኃይል ከኬሚሴና መኮይ ከተሞች ለማንቀሳቀስ ሲሞክር በፋኖ ኃይሎች የደፍጣ ጥቃት ተፈጽሞበታል፣ ሲሉም የፋኖ የመረጃ ምንጮች ጨምረው ተናግረዋል። በተመሳሳይ በጎጃም ቀጠና ና የፋኖ ኃይሎች ወደ ደብረ ኤልያስ ከተማ በመግባት በአገዛዙ ጦር ላይ ጥቃት ማድረሳቸው ታውቋል። በዚህ ጥቃትም በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው ነው የአማራ ፋኖ ብሔራዊ ኃይል ጎጃም ስድስተኛ ክፍለ ጦር ያስታወቀው። በተያያዘም በሰሜን ወሎ ዞን በቅሎ ማነቂያ፣ ሙጃ ማርያም ና ወንዳቺ ባር አካባቢ በተደረገ ውጊያ ከ25 በላይ ወታደሮች ጉዳት ደርሶባቸዋል ተብሏል። በአካባቢው ዛሬ ወታደራዊ ውጥረት ቀጥሏል፣ የሚሉ የመረጃ ምንጮች በየትኛውም ጊዜ ውጊያ ሊቀሰቀስ ይችላል በሚል ነዋሪዎች ስጋት ላይ መሆናቸውን አክለው ተናግረዋል። በተመሳሳይ በደቡብ ጎንደር ዞን ጋይንት ቀጠና መገንጣ የተባለ አካባቢ የፋኖ ኃይሎች በከፈቱት የደፈጣ ውጊያም በተሽከርካሪዎች ሲንቀሳቀሱ የነበሩ የአገዛዝ ጦር አባላትና መሪዎቻቸው መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በጥቃቱ ከሀያ በላይ ወታደሮች ሲገደሉ አስር ደግሞ ቆስሎ ጋይንት ንፋስ መውጫ ሆስፒታል በሕክምና ላይ ናቸው ተብሏል በሌላ በኩል በአማራ ክልል አገዛዙ ከከፈተው ጦርነት ጋር በተያያዘ በዚህ ትግል የምንድነውም ሆነ የምንጎዳው እንደ ህዝብ በመሆኑ መገፋፋት አቁመን በጋራ እንቁም ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጣ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ጥሪ አድርገዋል። ሻለቃ ዝናቡ ልንገረው ከፍሪ ፕሬስ ጋር ባደረጉት ቃለ ምልልስ እንደተናገሩት ከሆነ በውስጥም ሆነ በውጭ ያለ አካል እርስ በርስ ከመገፋፋት እንዲቆጠብ በግልጽ ሲጠይቁ ተደምጠዋል። የምንድነውም እንደ አማራ ነው፣ የምንጠፋውም እንደ አማራ ነው። እውነታው ይሄ ሁኑ እያለ ወደ ሰፈርና ወደ አካባቢ እያሰቡን ብሔርን ቁጥር የህዝባችንን ስቃይ በጥፍ እየጨመርነው ነው እንደሆነ ሁላችንን መረዳት መቻል አለብን። በመገፋፋት የምናተርፈው ትርፍ አይኖርም። ይልቁንስ በጋራ ቁመን ጠላታችንን የሚያደርስብንን ጭፍጨፋና ግድያ መመከት ስንችል ነው። የአፋባ ማዕከላዊ ኮማንድ አባልና የጎጃም ቀጠና ፋኖ ወታደራዊ አዛዡ ዝናቡ ልንገረው አሁን ላይ ፋኖ ኃይሉን እያጠናከረ ከፍተኛ ዝግጅት እያደረገ መሆኑን ጨምሮ አስታውቀዋል። በሌላ በኩል በክልሉ ወሎ ቀጠና የብልጽግና ባለስልጣናት እና የአገዛዙ መከላከያ አዛዦች የሚመሯቸው ስብሰባዎች ዛሬ መቀጠላቸው ታውቋል። የክልሉ ምክትር ሰመስትራር አብዱ ሁሴን ከጦር አመራሮች ጋር በመሆን በሚመሯቸው የነዋሪዎች ስብሰባ ላይ ፋኖ የባዳን ተላላኪ ነው፣ ፋኖ ጽንፈኛ ነው፣ ፋኖ ገዳይና ዘራፊ ነው የሚሉ ወንጀላዎችን እያቀረቡ መቀጠላቸው ታውቋል። ባለፉት ጥቂት ቀናት ብቻ በላሊበላ ዋርላ ዳውን ትላንታና ሌሎችም አካባቢዎች በከፍተኛ ወታደራዊ እጀባ እየተንቀሳቀሱ በከተሞች ስብሰባዎችን በማድረግ ህዝቡ ከፋኖ ነው ያቃቅርልናን ያሉትን ውንጀላ እያቀረቡ ቀጥለዋል ሲሉ ነው ኗሪዎች የተናገሩትም። በኗሪዎች ዘንድ ፋኖዎች የምናውቃቸው ልጆቻችን ናቸው የወጡትም የሚታገሉትም ጥያቄ ስላለ ነው፣ ስለምን በድርድር አትፈቱትም የሚል ጥያቄ ተደጋግሞ የቀረበላቸው አብዱሴም በእኛ በኩል ምንም የቀረ የለም በሚል የብል ጽግና እጅ ስጡም ጥሪውን ከድርድር ሀሳብ ጋር በማምታታት ምላሽ ስጥ ተደምጠዋል። በድርድር የሚባለውን ከኛ ምንም የቀረ ነገር የለም። በክልሉ የብልጽግናው መንግስት ከፋኖም ሆነ አጠቃላይ ከአማራ ህዝብ የጦር መሳሪያ ነጥቃለሁ በሚል የከፈተው ጦርነት ሁለት አመታትን ያስቆጠረ ሲሆን በሺዎች የተገደሉበትና በርካቶች ደግሞ የተፈናቀሉበት ሆኖ ቀጥሏል። ሰብአዊ ቀውሱና አጠቃላይ ኢኮኖሚያዊ ኪሳራው በመላ ሀገሪቱ እየደረሰ ያለው በዚህ ጦርነት የተነሳ መሆኑን ዓለም አቀፍ ተቋማት ጭምር ቢጠይቁም አገዛዙ ሐሰተኛ የሰላም ፍላጎቶችን እያሳየ ጦርነቱ እንዲቀጥል ማድረጉ ታውቋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ጦርነት እንዲቆም በጠራ ዝግጅት ላይ እንዲገኙ ጥሪ ተደረገላቸው። የእሳቸውን ጦረኛ አካሄድ የሚቃወመውና በኢትዮጵያ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል ለሚካሄደው ትዕይንተ ህዝብ ተገኝተው አቋማቸውን እንዲያሳውቅ ነው ጥሪ የቀረበላቸው። ኢትዮኒውስ የረሳት መረጃ እንደሚያሳየው አብይ አህመድ ጦረኛ አካሄዱ እንዲያቆምና ሀገሪቱ ወደ ሰላም እንድትመለስ ጫና ለማሳደር በዘጋጀው ልዩ ትዕይንተ ህዝብ ላይ በመድረኩ ላይ እንዲገኙ ለጠቅላይ ሚኒስትሩ ደብዳቤ ተልኮላቸዋል። በሀገሪቱ ጦርነትን ለማቆም በሚደረገው እንቅስቃሴ ውስጥ ሀሳባቸውን እንዲገልጹ ጠቅላይ ሚኒስትሩ ተጠርተዋል። ደብዳቤው ክቡር ጠቅላይ ሚኒስትር የአብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር የመንግስትን የጦርኝነት አካሄድ የሚቃወም ታላቅ ትዕይንተ ህዝብ በበይነ መረብ አደባባይ ለማካሄድ የተዘጋጀ ነው። ይህ በአይነቱ የተለየ ትዕይንተ ህዝብ ጦርነት ይቁም፣ ግፋ ያገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል ቅዳሚ ግንቦት 30 ወይም ጁን 7 ቀን 2017 ዓ ም ከቀኑ 11 ሰዓት በዋሽንግተን 10 ሰዓት ኤም በለን ለንደን ደግሞ ሶስት ሰዓት ወይም ጀምሮ የሚካሄድ ይሆናል ይላል። ጨምሮም ይህ በአይነቱ ልዩ የሆነ የበይነ ምረብ የተቃውሞ ትዕይንተ ህዝብ ኢትዮጵያውያን የብሔር የሃይማኖትና የሪዮት አለም ልዩነት ሳያግዳቸው ለጋራ ህልውናቸው በጋራ የሚታደሙበት መድረክ ነው። በዚህ ታላቅ የተቃውሞ ትዕይንተ ህዝብ ላይ በወቅቱ የተቃውሞ የትግል የመሪነት ወይም የጎላ የተሳትፎ ሚና ያላቸውና የተለያዩ የፖለቲካ አመለካከቶችና ማህበረሰቦችን የሚወክሉ አስራ አምስት ታዋቂ ሰዎች ተገኝተው ለህዝቡ የቀጥታ ንግግር ያደርጋሉ ምንም እንኳን ይህ ተቃውሞ ደግሞ ትይንት ህዝቡ በዋናነት የተዘጋጀው እርስዎና እርስዎ የሚመሩትን መንግስት የጦረኝነት አካሄድ ለመቃወም ቢሆንም በዚህ ትይንት ህዝብ ላይ የሚቀርብበትን ህዝባዊ ተቃውሞ በተመለከተ መንግስቱ ያለውን አቋም የመግለጽ ፍላጎት ካለው ግን እድሉ ሊሰጠ ይገባል የሚል አመለካከት በኛ በኩላለን፣ ይላል ደብዳቤው በፖለቲከኛው አቶ ልደቱ አያሌው የተፈረመው የወጣ ስለሆነም፣ ከላይ በየተጠቀሰውን ቀንና ሰዓት በሚካሄድ የበይነ መረብ ትይንት ህዝብ ላይ በመገኘት በሀገራችን ጦርነት ሊቆም አገዛዝነት ሊያበቃ እንዲሁም ዘላቂ ሰላም እንዴት ሊመጣ ይችላል የሚለው ወቅታዊ ጥያቄ በተመለከተ የመንግስተውን አቋም እንዲገልጹ ጋብዝኖታል ይላል ዐብይ በመድረኩ ላይ ተገኝቶ ጦርነት እንዲቀጥል እፈልጋለሁ ወይም ጦርነት እንዲቆም እመኛሉ ሊሆን የሚለው ግን በሚቀጥሉት ቀናት የምናየው ይሆናል የአቶ ጌታቸው ረዳ ፓርቲ በአንድ ወር ከአጋማሽ ውስጥ በትግራይ መስራች ጉባኤን አካሂዳለሁ አለም። ጋዜጣዊ መግለጫውን ከፓርቲ መስራቾች አንዱ የሆኑት የቀድሞ የትግራይ ክልል ጊዜ አሰራር ፕሬዚዳንት በነበሩት አቶ ጌታቸው ረዳ ይሰጣል ተብሎ ቢጠበቅም ባጋጠማቸው የጤና እክል ምክንያት በመግለጫው ላይ ሳይሳተፉ ቀርተዋል ተብሏል። በዚህ ሳምንት መጀመሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ያገኘው ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት እስከ አንድ ወር ተኩል ባለው ጊዜ ውስጥ መስራች ጉባኤው እንደሚያካሄድ ነው የተገለጸው። ፓርቲው ከመጪው ሰኞ ጀምሮ የአባላት ምልመላና ከክልል እስከ ቀበሌ ያሉ አደረጃጀቶች የፍጠር ስራዎች እንደሚያከናውን ዛሬ በመግለጫው አስታውቋል። ፓርቲው ዛሬ ቅዳሜ ግንቦት 23 2017 በአዲስ አበባ ሸራተን ሆቴል በሰጠው የመጀመሪያ ጋዜጣዊ መግለጫ ላይ ነው በግልጽ ስራዬን ጀምሬ ያለው ያለው። ጋዜጣዊ መግለጫው ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ ይገኛሉ ተብሎና ይሰጡታል ተብሎ የተጠበቀ ቢሆንም የጤና እክል አጋጥሟቸዋል ሚል ምክንያት ቀርቧል ተብሏል እሳቸውን መተካት መግለጫውን የሰጡት የአዲሱ ፓርቲ የሚዲያና የኮሚኒኬሽን ዘርፍ አስተባባሪም አቶ ረዳይ ሐለፎን ፓርቲው በሚቀጥሉት አንድ ወር ውስጥ ሁለት መሰረታዊ ስራዎችን ያከናውናል ሲሉ ተናግረዋል። መቶ አባላትን በማያዝ ጊዜያዊ ፍቃድ ከምርጫ ቦርድ ያገኘው ስምረት ፓርቲ በዚህ ጊዜ ውስጥ ከትግራይና ከሌሎች የኢትዮጵያ አካባቢዎች አባላት የመመልመል ስራ እንደሚሠራም አቶ ረዳይ ተናግረዋል። የፓርቲው ምልመላ በመሰረቱ ከሶስት አካላት ነው። የዋና ትኩረት የሚያደርገው ሁሉም የህብረተሰብ አካል የሚያሳትፍ ቢሆንም አሁን መሰረታዊ ትኩረት የሚያደርጋቸው የህብረተሰብ ክፍሎች ግን ሶስት ናቸው። አንደኛው የኛ አባል የነበረና የለውጥ ኃይል የደገፈ ነው። ከአሁን በፊት የህወሓት አባል ሆኖ ደግሞ ከደረቀው ሳይሆን ከለውጡ ኃይል ጋር ሆኖ እየታገለ ያለው አባል ካድሬም እንዳለ የሚቀጥል ይሆናል ሲሉ ተደምጠዋል። አስተባባሪው የህወሓት አባል ያልነበሩ ወጣቶችና ሞራል ላይ ትኩረት እንደሚያደርግ ፓርቲያቸውን ገልጸዋል። በድምር እነዚህ የአዲሱ ትውልድ ክፍል ስለሚሆኑ አዲሱ ትውልድ በስፋት የሚሳተፍበት የነገውን ትግራይ ለመገንባት ልዩ አስተዋጽኦና ያላሳለሰ ጥረት የሚያደርግበት እንዲሆን አስበን የምልመላ ስራችን ቀጥላለን ሲሉም ተደምጠዋል። በ2012 ዓ ምት የወጣው የፖለቲካ ፓርቲዎች ምዝገባ አዋጅ የክልል የፖለቲካ ፓርቲ ለመስረት የአራት ሺህ መስራች አባላት ፊርማ ማሰባሰብ በግዴታነት ያስቀምጣል። ከአዲሱ ክልላዊ ፓርቲ መስራች አባላት ውስጥ ከ60 በመቶ በላይ የሚሆኑት የክልሉ መደበኛ ነዋሪዎች መሆን እንዳለባቸው በአዋጁ ላይ ሰፍሯል። ከትግራይ ውጭ በተለያዩ የኢትዮጵያ አካባቢዎች ያለ ትግራዋይም ቢሆን የሚመዘገብበትን ስርዓት እንፈጥራለን። በአዲስ አበባ ከአዲስ አበባ ውጭ ያለውም ትግራዋይ የስምረት ፓርቲ አባል ለመሆን የሚያበቃው ነገር ፕሮግራሙን ከተቀበለ አባል ይሆናል። ይህን ለማድረግ ደግሞ በትግራይ ውስጥ ብቻም ሳይሆን በኢትዮጵያ የተለያዩ አካባቢዎችና በከተሞች እንዲሁም አደራጅቶች ይኖሩናል ሲሉ አቶ ረዳይ በጋዜጣ መግለጫው ላይ አስረድተዋል። ኢትዮጵያ ኢንሳይደር እንደዘገበው ከሆነ አዲሱ ፓርቲ በዲያስፖራ የሚገኙ ትግራይ ተወላጆች የሚያቅፉ አደራጅቶች በየአካባቢ እንደሚኖሩትም ተናግሯል። የፓርቲው አደራጅቶች በየደረጃው የማዋቀሩ ስራ በሚቀጥለው አንድ ወር ውስጥ ለማጠናቀቅ መታቀዱንም አመላክተዋል የተባለ ሲሆን፣ ይህን ለማድረግ በትግራይ ክልል ውስጥ ከክልል ጀምሮ እስከ ቀበሌ ድረስ የተለያዩ መድረኮች ይኖሩናል ሲል መናገሩም ተሰምተዋል። ኢትዮጵያዊ ጋዜጠኛ በእጅግ ጅጋሱ ባልጻፈው ጽሁፍ ላይ ተከሶ ሁለት ዓመት ስር የተፈረደበት መሆኑ አነጋጋሪ ሆኗል። ግድያና ሞት እንጂ ፍትህ የለም በማለት ህዝቡን አነሳስቷል ተብሎ ተከሶ ነበረ ወደ እስር ቤት የወረደውና ሁለት ዓመት አሁን ተፈረደበት የተባለው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የጂጂጋም ቴሌቪዥን ኔትወርክ መስራች ጋዜጠኛ አህመድ አውጋ ባልጻፈው የፌስቡክ ጽሁፍ ምክንያት የሁለት ዓመት ስር መፈረዱ አዝኛሉ ብሏል። ሲፒጄ ትላንት ግንቦት 22 2017 ዓ ምት በወጣው መግለጫ እንዳስታወቀው አህመድ በ2012 ዓ ምት የጥላቻ ንግርና አስተኛ መረጃ ስርጭት ለመከላከልና ለመቆጣጠር የወጣ አዋጅ በመተላለፍ ወንጀል ግንቦት 14 ቀን 2017 ዓ ምት በጂጂጋ የሚገኘው የፋፋን ዞን ከፍተኛ ፍርድ ቤት ጥፋተኛ ተብሏል ይላል። እንደ ሲፒጄ የገለጻ አህመድ ከዚህ ቀደም ልጃቸው የፖሊስ ድብደባ አድርሶበት ህይወቱ ማለፉን ከገለጸ ግለሰብ ጋር ባድረጉ ቃለ ምልልስ እንዲሁም በፌስቡክ ገጹ ላይ ከወጥ አስተያየት ጋር ተያያዥነት እንዳላቸው በተገለጹ ክሶች ምክንያት ከሚያዝያ 15 ቀን 2017 ጀምሮ በእስር ላይ ቆይተዋል። ጋዜጠኛው አህመድ አውጋ በመጀመሪያ ላይ የወንጀል ድርጊቶችን በመጥቀስ ተከሱ የነበረ ቢሆንም ሲፒጄ በኋላ ላይ በተመለከተው የክስ መዝገብ ላይ ክሱ ሐሰተኛ መረጃዎችን ማሰራጨትና ህዝብን ማሳሳት ወደሚል መቀየሩን ተመላክቷል። አህመድ ሚያዝያ 9 ቀን 2017 ዓ ም በፌስቡክ ድረገጹ ላይ የክልሉ ምርጫ የውሸት ምርጫ በማለት ጠቅሷል። የክልሉ መንግስት ባለስልጣናት ህዝቡን በግዞት ይዘዋል፣ እንዲሁም የተወሰኑ ወረዳዎች በጥቂት ግለሰቦች ቁጥጥር ስር ተይዘዋል ሲል መጽሐፉ በክስ መዝገቡ ላይ ሰፍሯል ተብሏ ግድያና ሞት እንጂ ፍትህ የለም በማለት ህዝቡን አነሳስቷልም ተብሎ ተከሷል የተባለው ሆኖም፣ እንደ ሲፒጄ ገለጻ አመድ ጥፋተኛ ተብሎ የተገኘበት ምክንያት በዋናኛነት ሚያዝያ 12 ቀን 2017 ዓ ም የተለጠፈ ጽሁፍ ላይ የተመሰረተ ሲሆን ልጥፉ ደግሞ በግልጽ ከሌላ የፌስቡክ ገጽ የመጣና አህመድ ታግ የተደረገው ወይም ደግሞ ስሙ የተጠቀሰው በዛ ጽሁፍ ላይ ብቻ እንደሆነ ተጠቁመዋል። አህመድ ሚያዝያ ዘጠኝ ቀን 2017 ዓ.ም ከጻፋቸው ጽሁፎች ውስጥ አንዳቸውን በክሱ መዝገብ ላይ የተዘረዘሩት መግለጫዎች የሚያመለክቱ መሆናቸውን የገለጸው ሲፒጄ ማስረጃዎቹን ሲገመግም የኦንላይን ሚዲያ የሆነው ቮስት ቲቪ በካሄደው ትንትና ላይ ተደግፎ መሆኑን ገልጿል። የዓለም አቀፍ ጋዜጠኞች ጠኞች ተሟጋጅ ሲፒጄ የአፍሪካ ፕሮግራም ዳይሬክተር አንጀላ ኩንታላ በአህመድ ላይ የተላለፈው ቅጣት ኢትዮጵያ በፕሬስ ነፃነት ላይ የምታደርገውን ጥቃት መጨመሩን ያሳያል ብለዋል። አክለውም ይህ እሱ ባልጻፈው ጽሁፍ የተላለፈው ፍርድ ነው ያሉ ሲሆን፣ ባለስልጣናት ተቃዋሚ ድምፆችን ለማፈን የህግ ስርዓቱን ከመጠቀም እንዲታቀቡ ጥሪ አቅርበዋል። ሲፒጂ የአህመድን ጉዳይ በኢትዮጵያ መገናኛ ብዙሃን ላይ እየደረሰ ካለው ሰፊ አፈና ጋር አያይዞታል። ድርጅቱ ቢያንስ ስድስት ሌሎች ጋዜጠኞች በሚያዝያ ወር ብቻ መታሰራቸውን ገልጸው ባለስልጣናት በሀገሪቱ መገናኛ ብዙሃን ተቆጣጣሪ በሆነው የኢትዮጵያ መገናኛ ብዙሃን ባለስልጣን ላይ ቁጥጥራቸውን እያጠናከሩ ነው ሲል ተናግረዋል። የሶማሌ ክልል መስተዳድር ሙስጠፌ መሐመድ በኩላቸው ግንቦት 19/2017 ዓ ምት ከዩቢሲ ሶማሌ አገልግሎት ጋር ባደረጉት ቃለ ምልልስ ሰዎች በኦንላይን በጻፉት ጽሁፍ ብቻ እየታሰሩ መሆናቸውን አስተባብለዋል። አክለውም አንድ ጋዜጠኛ፣ አንድ የቀድሞ ባለስልጣንና ሁለት አክቲቪስቶች በአጠቃላይ አራት ግለሰቦች የጸጥታ አካላት ስም በማጥፋት ስለ እስር ቤት ሁኔታ የሐሰት መረጃ ማሰራጨትና የእስረኞችን ሞት ተጠቅመው ህዝብን በማሳሳት ወንጀል ተጠርጥሮ መታሰራቸውን ተናግረዋል። በተጨማሪም በሶማሌ ክልል ያለው የፍትህ ስርዓት ነፃና ገለልተኛ እንደሆነ ይገልጻሉ ሙስጦፌ። ድንበር የለሹ የጋዜጠኞች ተቆርቋሪ አር ኤስ ኤፍ በጎርጎሮሳውያኑ 2025 የዓለም ፕሬስ የነጻነት መረጃ ጠቋሚ ኢትዮጵያ ከመቶ ሰማንያ ሀገራት ውስጥ 145ኛ ደረጃ ላይ በማስቀመጥ ለመጀመሪያ ጊዜ በጣም አሳሳቢ በሚለው ምድብ ውስጥ አካቷታል። ይህ እየጨመረ መጣው የፖለቲካ ጣል ጣልቃ ገብነት በተገደበው የፕሬስ ነፃነትና በተዳከመው የሚዲያ ኢኮኖሚ ምክንያት እንደሆነም ተገልጿል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ ከዚህ ቀደም ይፋ ባድረገው የ2024 የጋዜጠኞች እስር ሪፖርት ኢትዮጵያ በአፍሪካ ጋዜጠኞች በከፋ ሁኔታ ከሚያስሩ ሀገራት መካከል መካተቷና በስር ላይ ካሉ ስድስት ጋዜጠኞች መካከል አምስቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል ሲል ማስታወቁ አይዘነጋም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።